በደሴቲቱ ላይ እጅግ የከበረ ማዕድናትንና ዕጸ ደብዳቤ የተባለው ጥንታዊ የብራና ላይ ጽሁፍ የሚያስሱትን አረቦችንም አግኝቻቸዋለሁ። ጂፒኤስ ተገጥሞላት ማዕድናትንና ቅርሶችን ስለምታስሰው አንድ ወፍም የምነግራችሁ ታሪክ አለኝ። ሰላም! በመላው ዓለም የምትገኙ ውድ አለማች ተከታታዮቼ እንደምን ቆይታችሁኛል? እንደሚታወቀው በመላው ዓለም ያሉ ታሪኮችን ጥንታዊ መዛግብቶቻችንን በማሰስና በመፈለግ የትውልድ ኃላፊነቴን በመወጣት ላይ ይገኛለሁ። በዚህም አጋጣሚ እጅግ ሚስጥራዊና አታካች ሆኑ የህይወቱ ውጣ ውረዶች ቢገጥሙኝ እንኳን ለናንተ ለአድማጭ ለተመልካቾች ይጠቅማል ብዬ አሰብኩትን ካባቶቻችን ፍቃድ አግኝቼ ለናንተ ይዤላችሁ ቀርባለሁ። ባለፈው ፕሮግራሚ ድንገት በሌሊት ተደውሎ የቀይ ኮከቧ መጣለችና በቶሎ ድረስ በተባልኩት መልእክት መሰረት በጦርነትና እጅግ በሚያስፈራ የጥይት ውርጅብኝ መካከል አልፌ ጣና ሐይቅን በጀልባ እየተጓዝኩበት በነበረበት ሁኔታ በጦር ሄሊኮፍተር ስንፈለግና ስንታሰስ እንዴት እንዳለፍን ሁሉ አጫውቻችሁ እንደነበረ ይታወሳል። ዛሬ ከህይወት ገጠመኞች አንዱ የሆነውን ሌላኛውን ክፍል ይዤላችሁ ቀርብ ያለሁ። ሰሞኑን በሳም አልሁአኒ ኩዌታዊው አረብ ተመራማሪ ሸኩም ሰሞኑን ባነሱት ሐሳብ ላይ መላው አረብ መነጋገሪያ አድርጎት ቆይቷል። በዛው በተጨማሪ በኢትዮጵያ ገዳማትና ድባራት ሲዞሩ ሲያጠኑ ሲፈልጉ የነበሩትን አንዳንድ ጉዳዮችም በዚሁ በሚዲያ ይፋ አድርጎ ነበረም። ከዚህም ቀደም በዚሁ በሚዲያ በርካታ አረቦች በኢትዮጵያ ቤተ ክርስቲያን ዙሪያ የተለያዩ ጥንታዊ መዛግብትንና በተለያየ የማዕድኑን ካርታ ሀሪታት ትታን የምፈልጋም ከእነርሱም ጋር የነበረኝን ፍጥጫና እጅግ አክታካች የነበረው የህይወቱ አውረዴን ስነግራችሁ ነበረም። ዛሬ በእነርሱ ሚዲያ ይህንን ሐሳብ መስማት ይገርሞኛል። እነርሱን ሐሳብ እንደማረጋገጫ ይዤ ይህንን ገጠመኝን ለዛሬ ይዤላችሁ ቀርቤ ያለሁም፣ አድምጡት ትጠቀሙበታላችሁ። ይህ ከህይወቴ እውነተኛና እጅግም ከባድ የሆነ የህይወት ገጠመኝ ነው። ይህ እጅግ የሚገርምና የሚደንቅ ታሪካችን ነው። ላይክና ሳብስክራይብ ሸር በማድረግ ቤተሰባዊ ኃላፊነታችሁን ትወጡ ዘንድ በትህትና ጠይቃችኋለሁ። ከምዕራብ በኩል ወደ ደቡብ ምዕራብ አቅጣጫ ዙራ ከሩቅ ስትመለስ በእርግጠኝነት ተኩስ እንደምትከፍታ ምንን ከምዕራብ በኩል ለሶስተኛ ጊዜ የተመለሰችው ሄሊኮፕተር ደሴቷን ሁለቴ በመዞር ወደ ሰሜን ታጥፋ ሽቅብ ከነፈች። ፀሐይዋ እስክትጠልቅ ያለን አማራጭ ከደሴቲቱ መቆየት መሆኑን ወሰንና የፀሐይዋን መግባትና የጨረቃዋን መውጫ ሰዓት እንጠባበቅ ጀመረ። ይህ የሚያቃትት፣ መንፈስን የሚረብሽና የሚያስጨንቅ ሌት ነበረ። ግን ያደራ ሌሊትም ነው። ጸጥ ረጭ ያለው ሰላማዊ ምሽት የሐይቁ ማይበል የደከመው እስኪመስል ድረስ ረጋ ብሎ ይፈሳል። ነፋሳቱ ከሰሜን በኩል እርጥበትን ተሸክመው ገጸ በረከታቸውን ያደርሱናል። የሰማይ አካላት እጅግ ውብና ማራኪ ሆነው እስኪታዩ ድረስ ሰማዩ ከጥቁሩ ደመና ነፃ ወጥቶ በሰማዩ ላይ ከሐክምት እንዲሁም ንግስታቸውን ጨረቃን አጅበው በደንገ ጦርነት የተሰየሙ አገልጋዮች እስኪመስሉ ድረስ ከስሯ ተነጥፎ ይታዩናል። በፌስታል ከተያዘችው ጥሬ እየቆረጠም መንገዳችን ለመቀጠል ወስነናል። ከተሸሸግንበት ደሴት በመውጣት ወደ ጀልባችንም አመራን። ባረንጓዴ ቅጠል የሸፈናት ጀልባችንን ገልጠን ጉዟችን ወደ ደቡብ ምስራቅ አቅጣጫ ለማድረግ ተነስተናል። እልፍ መንገድ ይጠብቀናል። የቀይ ኮከቧ ጉዳይ እንቅልፍ የሚነሳ ሰላምን የሚነፍ ሆኖብኛል። የቀይ ኮከቧ መምጣት አደራዬን ባለወጣ የሚደርስብኝ መርገም ከሞቀ ቤቴ ያስወጥቶ በምሽት ካይቁ ማይበል ጋር ያታድለኛል። ይህ የህይወት ዘመኔ ሁሉ ገጸ በረከት ነው መፈልጌን ማሰሴንና መኳትኔን እስካላቆንኩ ድረስ። እንደህ አይነት የህይወት ፈተናዎች በህይወት የሚገጥሙኝ የኔ ስጦታዊ ናቸው ብዬ አምናለሁ። ጀልባችንንም ማስነስተን በሁለት በኩል ተጠፍጥፎ በተዘጋጀ የእንጨት መግዘፊያ ሐይቁን ከፊት ወደኋላ እንንጠው ጀመረ። አሁን ያለንበት አቅጣጫ ይዞ ለመጓዝ ትክክለኛ መሆኑን ማረጋገጥ ያስፈልገናል። እንደሚታወቀው ሐይቅ ላይ ያውም በሌሊት ያለ ኮምፓስ አቅጣጫ መጠቆሚያ መጓዝ ምን ያክል ፈተናና መከራ ውስጥ ሊጥል እንደሚችል ይታወቃል። 84 ኪሎ ሜትር ድረስ የሚረዝመው ከ66 ኪሎ ሜትር በላይ ስፋት ባለው ሐይቅ ላይ ጠፍቶ መቅረት፣ አቅጣጫ ስቶ ካላሰቡበት መውጫ ከሌለው ስምጥ ውስጥ መግባትም አለም ከ3600 ስኩዌር ኪሎ ሜትር በላይ የሚሰፋውን ሐይቅ አቅጣጫ መጠቆሚያ ውጭ ለመጓዝ ማሰብ ራስን ለመስዋዕትነት ማቅረብ መሆኑንም አውቃለሁኝ ያለን ብቸኛ አማራጭ የባሕረ ሐሳብ ቀመርን ማስታወስና በሰማዩ ላይ የተሰየሙትን ጨረቃና ከዋክብትን በመቁጠርና በመተንተን ወደምንፈልገው ደቡባዊ ምስራቅ አቅጣጫ የጀልባችን አፍንጫ ማዞር ነው። በሌሊት በሚደረግ ጉዞ ላይ እንደ ሰማያዊት ኮከብ ፓሊራስ ያሉ ከዋክብትን በተነጠፈው ሰማይ ላይ የፈልጎና አስሶ ማግኘትና ማየት አቅጣጫን ለማወቅ ቢጠቅምም እጅግ ፈታኝ የሆነ እይታን ይፈልጋል። የጨረቃን ሁኔታ በሰማይ ላይ ካለው ቦታ ጋር በማጣመር በምሽት አቅጣጫዎችን መወሰን ይቻላል። ነገር ግን ይህ ጥልቅ እውቀትና እጅግ አስደናቂ የሆነ የምርምር ስራ ላይ ያለፈ ሰው ካልሆነ እንደኛው እንዲሁ ሊያውቅና ሊረዳው የሚችልበት አጋጣሚ የለም። ከዚህ ማጥና መከራ መውጣት የምንችለው ከባሕረ ሐሳብ ከአውሻር ቀማሪዎች ከአባቶቻችን በቀሰምናት ጥቂት እውቀትና ትንታኔ ችግራችንን ለመፍታት ያለን ብቸኛ አማራጭ ነበረም። ማይበሉ የሚነሳበት ሰዓት የደረሰ ይመስላል። ከበስተ ምዕራብ በኩል እንደ ነዶ እየተጠቀለለ የሚነፍሰው ነፋስ እንደ ማይበል ጠሪ ወፍ ምልክትን እየሰጠን ነው። ማይበል ሊነሳ ነው አሉኝ መነኩሴው። በቶሎ አቅጣጫችን ለይተን ጉዞ ካልጀመርን የማይበሉ ሞገድ ትንሿን ጀልባ እላያችን ላይ ይደፍቅና ሊገለብጥ እንደሚችል እናውቃለን። ይህ ነፍስን ከስጋ የሚለይ እጅግ የሚያስደነግጥና የሚያርድ ሁኔታ ላይ ነበር ነው። የጨረቃዋ ብርሃን ከሐይቁ ላይ ነጥሮ በመላው ላይ ያብረቀርቃል። ከወዲያ ማዶ እየተከተለተሉ የሚመጣው የሐይቁ ማይበል ኃይሉን እየጨመረ አረፋን እየደፈቀ ይወዛወዛል። በሚገባ የሰማያቱን ከዋክብት መመርመር ጀምረናል። ድንገት መነኩሴው በፍጥነት ሰማያቱን ኮከብ አስሳታሉኝ። ይህንንም ለማወቅ ዩሬት ሜጀር ወይም ካሲዮፒያ ምልክትን በመጠቀም ሊገኝ እንደሚችል አባቶቻችን ሊቃውንት በመዛግብቶቻቸው አስቀምጠውልን በቃላቸው ማስተምረውን አልፈዋል። የዚህ ኮከብ መገኛ በባሕረ ሐሳብ ሊቃውንት እንደተማርነው ከሰሜን ክፍለ ምድር ወይንም ደግሞ በሰሜን አቅጣጫ ዝቅ ብሎ እንደሚታይ ይታወቃል። ስለዚህ ይህንን አቅጣጫ ካየን፣ ሰሜንን ካወቅን ግልባጩን ደቡብ ምስራቅና ምዕራብን ደግሞ በቅላሉ መለየት እንደምንችል እናውቃለን። ሰማያዊት ኮከብን አገኘን ማለት መገኛዋ በሰሜን ስለሆነ ሰሜንን አወቅን ማለት ነው። በሌሊት የባህር ላይ ጉዞ አታካችንና አስፈሪ የሚያደርገው ካይቁ መሀል ስንሆን የትኛውንም ማቅጣጫ መለየት አለመቻላችንና ከፍተኛ የሆነ ማይበሉ በየሰዓቱ ካቅጣጫ ሊያወጣ የሚችልበት አጋጣሚዎች የተሞላ መሆኑ ነው። ይህ ደግሞ እጅግ ሰፊ በሆነው ሃይቅ ስር መፈናፈኛ ያሳጦ ወደ ታችኛው የከርሳ ምድር አቅጣጫ ወስዶ ይደፍቃል። ስለዚህ ከፍተኛ የሆነ ማዕበል በየሰዓቱ ስለሚነሳ ጠንቀቅ ብለን መጓዝ እንዳለብን ተነጋገር። በባሕረ ሀሳብ በቡሻር ሊቃውንት ዘንድ ይህ የሥነ ፈለክ ምርምር እጅግ በረቀቀ መልኩ የሚጠና ከመሆኑም ባሻገር ዛሬ ላይ የተራቀቀውን ቴክኖሎጂ በሚያስልቅ ትንታኔ እንዲሁም አሳማኝ መረጃ ማቅረብ ማስቻሉ ነው። ሰማያዊት ኮከብን ፈልገን ለማግኘት ቢሳንን እንኳን ሊቃውንቱ የደቡብ መስቀል እያሉ የሚጠሩትን ሳውዘርን ክሮስ የምትባለው በአራት አቅጣጫ የኮከብን ቅርጽ በመስራት የሚታወቁትን ከዋክት መለየት ነው። እነዚህ መስቀል ቅርጽ ሰርተው በሰማዩ ላይ ስናያቸው አቅጣጫችን ሁል ጊዜ ቢሆን እኔ የሚወጡት በደቡብ እንደሆነ መረዳት መቻል ነው። እኒህም የሚገኙት በደቡብ ንፍቀ ክበብ ስለሆነ አቅጣጫን ለመለየት የሚያገለግሉን አንደኛውና ዋናው የአባቶቻችን እውቀት ነው። እኒህ አቅጣጫዎች የሚጠቁሙን ከዋክብት ማየትና መለየት ቢሳንን እንኳን ሌላ አማቶቻችን ያስተማሩን አማራጭ አለ። ኦሪዮን ስለሚባለው ኮከብ በዝርዝርም ነግረውናል። ይህም ኦሪዮን ፀሐይን እንደጠለቀች በምስራቅ የሚታይ ሲሆን በሌሊትም ማዕከላዊ ሰማይ ላይ ያርፋል። ከዛም በምሽቱ በምዕራብ ላይ ይጠፋል ይሉናል። እኒህ አባቶቻችን የወረስናቸው ዕውቀቶች በሚገባ የምጠቀምበት ጊዜና ሰዓት ላይ እንደሆን አምኛለሁ። በአቡሻር ሊቃውንት ዘንድ የቀይ ኮከብ የቀንድ ኮከብ አቆስቋሽ ኮከብ የሚባሉ ከዋክብት የሰማዩን አካላት በመመልከት ሁለንተናን የምድር እንቅስቃሴ የሚነግሩን ሚስጥራዊ ከዋክፍት ናቸው። ሰማያት ይነግራ ክስፋት እግዚአብሔር እንዲሉ አበው፣ ከማይበሉ ጥቃት ለመዳን የጀልባችን አቅጣጫ ወደ ደቡብ ምስራቅ አደረግን። ይህም የሆነው አባቶቻችን አቆስቋሽ ኮከብ ይሏታል። ሲረስ መሆኗ ነው። በወሮን ቀስት ጠቋሚነት አገኘናት። ደቡብ ምስራቅን ይዘንም በዚህ ምክንያት ጉዟችን ቀጠልን። ድንገት የማይበሉ ሞገድ ጀልባችንን ሲመታት መቶ ሰማንያ ዲግሪ ስትዞር ከኋላ ስለነበርኩኝ አስፈንጥሮ ወደ ሃይቁ ጨመረኝ። ይህ አደገኛ የሆነ ማይበል ከሃይቁ ጋር አላተመኝ እጅግ በሚያደድና በሚያስደንቅ ሁኔታ የሚይዝ የሚጨብጠው እስካጣ ድረስ ተወራጨውም ጀልባዋ ከአይኔ እስክትርቅ ድረስ ማየት አልቻልኩም። መጣራት መጮ አባባ ማለት ሆነ። ነገር ግን የጀልባዋ ሁኔታ ማይበሉ እየናጠና እየወዘወዘ ከአይኔ ያርቋታል። የመነኩሴው ድምጽ ከሀይቁ አቅጣጫ እንደሆነ በማለይበት ሁኔታ ሰማዋለሁ። ይጠሩኛል፣ ገብረስላሴ ይሉኛል፣ ገብረስላሴ ገብረስላሴ ይላሉ። እኔም ከሀይቁ ማይበል ጋር እየታገልኩ እንፋሽ፣ ይጣራለሁ ሳገኝ ነኝ ይዚህ ነኝ። ሰሜ ሰሚ ከየት ተገኝቶ በጉንጮች አዝዬ የቋጠርቋቸውን ጸሎት አነበንባለሁ። የተወሰነ በዋና ጓዝና ከሀይቁ ላይ ሁኜ እጣራለሁ። ከቤቴ ስወጣ የጻፍኳት ደብዳቤን ማስታወስኳት ወጦ መቅረት አለና ብዬ የጻፍኳት የስንብት ደብዳቤ ራሴ ላይ ሟርታ በዛሁ እንዲህ በማለት ራሴን ወቀስኩኝ። የመኖክሴው ድምጽ ከማየበሉ ጋር ተጣምሮ ይሰማኛል። እዚህ ነኝ እላሉ። በህይወቴ ውስጥ ፈታኝና አስቸጋሪ የሆነ እንቅስቃሴዎችን አድርጌያለሁ። በተለያዩ ሀገራት የማደርገውን የፍለጋና የአሰሳ ሚስጥራዊና እጅግ ፈታኝ የሆነው የተዳፈነውን እውነት ለመግለጥ በማደርገው ጉዞ ላይ የህይወት መስዋዕትነት እስከ መክፈል የሚያደርስ ፈተና ይገጥመኛል። ይህ ፈተና ግን ለየት ያለ ነው። በደረቅ ሌሊት ጥልቀት ባለው ሐይቅ ስር ወድቆ ተስፋ የሚያደርጉትን እስከ ማጣት የደረሰ የሲቃና የሰቆቃ ድምፅ አሰማ ጀመረም። እጅግ በጣም ተስፋ ቆርጬና ተረበት ብቼ ማንባት ጀመርኩኝ። ከሩቅ የሚታየኝ ከዚህና ከዚህ የሚወዛወዝ አንዳሽ ነገርን በዓይኖቼ ምስል ላይ ይታየኝ ጀመረ። ወደኔ የመጣብኝ ይመስላል። እጅግ ፍርሃት በመላበት እይታ ውስጥ ሁኜ ማየት ጀመርኩኝ። ድንገት የእጅ ባትሪ የብርሃን ፍንጣቂ ከወዲያ በኩል ሲወዛወዝ አየውና እሳቸውን መጥራት ጀመርኩኝ። መነኩሴው ነበሩ። የሚያስጨንቅ መከራ በእንባ የተመላ ሲቃና ሐዘን ላይ ሁኜ መጣራት ጀመርኩኝ። በጆሮአቸው ያቃጨለው የሶቆቃ ድምጽ ሰምተው እየቀዘፉ ወደ እኔ መጡና አቀማንሶኝ ተስፋ ቆርጬ እናዝኜ ሲያገኙኝ ገብርዬ ገብርዬ መጥቻለሁ አለው አለው አሉና የለበሱትን የመነኩሴ ፎጣ ወደ እኔ ወረወሩልኝ። እኔም ፎጣውን ይዤ እጎት ጀመረ። ያዘው፣ በደንብ አርገ ያዘው ብለው ወደ ጀልባዋ ማወጡኝ። በጀርባ የተንጋልዬ እንባዬ በጆሮዎቼ እስኪቋት ድረስ አለቀስኩም። የገባውበት ፈተና ምንድን ነው? ለምን እኔን በስንት ጦርነትና ስቃይ አልፌ ከጥይት አረር የተረፍኩትን ሰው አስከሬን እንዳይገኝ ሆኖ የውሃ አራት ለምን እንደሆን ፈቀዱልኝ ብዬ አዘንኩኝ። ገብርዬ ይህንን ፈተና ማለፍ ለድል የሚያበቃ ገጸ በረከት ነው የሚያሸልም ሊሆን ይችላል። መጽሐፍ ቅዱስ አታነብንም ማነው የመከራንና የሰቆቃን ሕይወት ሳያይ ወደ ቅድስና ከፍ ያለ? ማንስ ነው ለመጠራ ሲል በእግዚአብሔር ያልተፈተነም? ጳውሎስ ነው፣ ዮናስ ነው፣ ጴጥሮስ ነው፣ ሌላ ያዕቆብ ወይስ አብርሃም ናቸውን በመከራ ያላለፉ? አሉኝ በልበርታብል ወንድ ልጅም አይደለህ ብለው ፈገግ አሉ። እግዚአብሔር ያለ አንዳች ነገር አንተን አልመረጠህም አሉ ቀጠሉና፣ እግዚአብሔር ለሚያምኑት የማይለወጥ ተስፋ ነው በመከራ ወቅት የእርሱ ምረት እንደ ደመና ይሸፍናልና ተጽናናሉኝ። ምረቱን አንተ ላይ አድርጎ እንጂ ይህኔ ከጉማሬ ሆድ ውስጥ ነበርክ ብለው ፈግጋሉ። ቦታው የጉማሬ ቦታ ነውና የጀለባችንን አቅጣጫ ወደ ደቡብ ምስራቅ አድርገው በል ጉዟችን ቀጥል አሉኝ። የልጅነት ታሪካቸውን እያወሩኝ፣ የመንኩስና ህይወታቸውን እየነገሩኝ አሁን ላይ የሚሰሩትን ከፍተኛ የሆነ ከእጽዋትና ከማዕድናት ጋር በተያያዘ ሰፊ የሆነ ምርምርን በመላው ዓለም እንደሰሩ ከንግግራቸው ለመረዳት ይቻላል። እስከ መካከለኛው ምስራቅ ድረስ የደረሰውን የፍለጋና የማሰስ ህይወታቸውን በፈገግታ ይነቁ ይጀምራሉ። እነዚህ መነኩሴ ከታሪኮቻቸው ሲያካፍሉኝ ከግብጽ ፒራሚዶችና ከሲና በረሃም እስከ እስራኤል ድረስ የደረሰና እንዲሁም ከየመን እስከ ሳውዲ እስከ ታላቁ ባቢሎናውያን ያካለለ እጅግና ውስብስብ ፈታኝ ውጣውረድ ያዩበትን ታሪክ ያጫውቱኝ ጀመረ። ያው አንተ ከእኛው እንዳንዱ ብዬ ነው ብለው ፈግጋሉ። ከሚስጥራችን የምናካፍል ጊዜው ሲደርስና መገለጥ አለበት ብለን ስነምና ምን በአንተ በኩል ወደ ምዕመናኑ እንዲደርስ አስባል ነው አሉ። ቀጠሩ ስለ ደረሰ መልእክት ምን ታስባልህ አሉኝ። ስለ ምኑ መልክት አባ አልኳቸው። ስለ ቀይ ኮከባኑ እንጂ አሉኝ። አረ የማውቀው የለም እንዲሁ ነው ቶሎ ድረስ ካሊያ ርግማኑ በላይ ላይ አለ ሲሉ፣ እጅግ በሚያስጨንቅና በሚያስፈራ ጊዜና ወቅት የባሩድ ሽታ እያሸተትኩ የመጣሁት አልኳቸው። እርስዎ ምን ያስባሉ? አልኳቸውም በምን ጉዳይ ነው የተጠራሁት? ስለ ቀይ ኮከቧ የሚያውቁት ይኖርን ብዬ ደጋግሜ ጠየኳቸው። ቀጠሉ። ለማንኛውም ስንደርስ ሁሉንም ነገር ግልጽ ይሆንልሃል አሉኝ። ነገር ግን ከባድ የሆነ ሚስጥራዊ ጉዳይ ጋር የሚያያዝ አንዳች ነገር እንዳለው ይገባኛል። የምን ከባድ ነገር አልኳቸው? ምናልባት ከጥንታዊ ቅርሶችና ከማይድናት ጋር የተያያዘ ሳይሆን አይቀርም አሉ። አሁን ሐይቁ ተረጋግቷል። ረጋ ባለው የሀይቁ አካል ላይ ተረጋግታ መጓዝ የጀመረችው ጀልባችን ላይ ሆነን ሚስጥርን እያካፈሉኝ የሀይቁን ደረስ ደረስ እየገመስን እንቀሰግስ ጀመር። በተለይ ከጸደብዳቤ ጋር ተያያዘ ብዙ ፈተና ላይ ወድቀናል አሉ። ከተለያዩ የዓለም ክፍል የሚመጡ በተለይ ከአውሮፓውያን የሚመጡ ሰዎች በመስሊኒዎቻቸው ገዳማትና ዷራትን ይበረብራሉ አሉ። መድናቶቻችን ደግሞ በአረብ ሀገራት በነዳጅ ዘይት በናጠጡ ባለሀብቶች ይመዘበራሉ። ይህ በእውነቱ ያስቆጫሉ። ከነዚህ ሀብቶቻችንና የአባቶቻችን አደራ ለመጠበቅ ብቁ የሆነ ሰው ዓለምን በሚገባ የተረዱና የዘመናዊያኑ አስተሳሰብ በሚገባ የሚያውቁና ጠንቅቀው የሚረዱ ሰዎችን በማህበራችን አባል ለማድረግ እየመለመል እንገኛለን አሉኝ። በዚህ ማህበር ብቁና እጅግ የነቁ የተማሩን ንቃተ ሕሊናቸው ከፍ ያለ ባለ ብሩ አእምሮዎችን ወጣቶችን በተለይ እንመለምላለን። ቀጠሉ። ዘረደሽታውያን በተደራጀ መልኩ ለተልዕኮ ብቁ እንዲሆኑ ይሰለጥናሉ። ምናልባት ይህ ለአንተ የተበረከተ ገጸ በረከት ሊሆን ይችላል ብለው ፈገግ አሉ። በተለያዩ አገራት በማደርጋቸው ፍለጋዎች የጥንት መዛግብት አሳሳይ ወቅት በተለያዩ በጽዋትና በማዕድናት ዙሪያ ያልቆፈርኩት ያልወጣውት ሙጣውረድ ምድርም የለም። ከግብፅ ፒራሚዶች እስከ ኢያሪኮ ግንብ ከፋርስ እስከ ታላቋ ባቢሎን ከሜሶፖታሚያ የጥንት ስልጣኔ መዲና እስከ አንታርክቲካው ሚስጥራዊ አህጉር ያሉትን የተሰናሰሉና የተዋሃዱ ማንነቶችን ለማሰስና ሚስጥራቸውን ለመፍታት በኢትዮጵያውያኑ ጥንታዊ ሚስጥራዊ ካርታ በያዘ ኮድ ጠቋሚነት ለመፍታት ታግያለሁ። እዚህ እዛ ቃትቻለሁ። መከራና ስቃይ የማይቻለሁ። ስለ ቀዩዋ ኮከብ ጥሪ ግን የማውቀው የሰማሁት ያየሁትም ነገር የለኝም። ተዘጋጅ አሉ ተዘጋጅ እየተቃረብን ነው አሉኝ መንኩሲውም ታይ ቆሰር የሚበራ ባውዛ ከወዲያ ማሩ ይታየኛል የምን መብራት ነው አልኳቸው ሳቸውን በመደንገጥ ይመለከቱኝ ጀመረ የጀልባዋን ሞተር አጠፉና ንየ የተረገሙ እርጉማን እስማኤላውያን ቀድሞውን ደርሰዋል አሉ ምን ማለት ነው አባ አልኳቸው የሞተሯን ድምፅ እያጠፉ በተዘጋጀው መቅዘፊያም እየቀዘፉ እንዲህ አሉ። ይኸውልህ የቀይ ኮከቧ መጣዋል ያሉህ አረቦችን ነው። የቀይ ኮከብ የምትባል ማዕድን ጠቋሚ ወፍ አለች። ይቺ ወፍ ማዕድናትን አነፍንፋ የምታገኝ እጅግ ታምሮ ይቺ ወፍ ናት አሉኝ። አልገባኝም አባ አልኳቸውም። ይኸውልህ አሉ ይቺ ወፍ በደቡብ አሜሪካና በምስራቁ የዓለማችን ክፍል በሰፊው የምትገኝ ብትሆንም የአረቦች ዲታ በላፍቶች ይችን ወፍ በሚሊዮን ዶላሮች ይገዟታል። እግሯም ላይ ጂፒኤስ በመግጠም የሚፈልጉትን ማዕድናት እንድታስስ ያደርጋሉ። ያው አረቦች በጣም በሚገርም ሁኔታ ከማዕድናት ጋር የተቆራኝ ማንነት አላቸው ብለው አቀረቀሩ። እንዴት ወፍ ማዕድን ትፈልጋለች? ብዬ ጠየኳቸው። ወፏ ባላት ታኪዮን በሚባል ሆርሞን ከማይድናት ጋር ኤሌክትሮማግኔቲክ ዌቭ ትፈጥራለች ተፈጥራለች እንደ ሲግናል ማለት ነው አሉ። ይህም ወደ ማይድኑ ኃይል እንደ ሲግናል ትገናኛለች ወይም ደግሞ ሲግናሉ ይሳሳባሉ እንደማለት ነው አሉ። ምናልባት አባ ገበረ ጽዮን ይህንን መልእክት የላኩልህ የቀይ ኮከቧን በማለት የጠቀሷትን ወፍ ተመልክተው ሊሆን ይችላል አሉኝ አረቦችም ከእርሷ ጋር ተያይዞ ሊመጡ እንደሚችል ስለገመቱ ነው እንዲህ አይነት መልእክት የላኩብህ በማለት አይን አይን ሊመለከቱን ጀመረ። ሞተራችንንም አጥፍተን በቀዘፋ ወደ ደሴቲቱ ተጠጋን። ጥቁር ሱፍ የለበሱ የታጠቁና ነጫጭ ጀላብያ የለበሱን ሰዎች የሚጠብቁ ሰዎች ይታዩናል። ከደሴቱ ላይ ሰዎችን እያናገሩና እያወሩ እኛም በቀስታ እንመለከታቸው ጀመርም። በግብረ ጽዮን ቶሎ እናገኛቸው አሉ። በጀርባ በኩል ባለው ጥቅጥቅ ደን ይዘው ይንገቡና ምናልባት ከሚስጢራዊ ዋሻ ይኖሩ ይሆናል ተከተለኝ ብለው መንገዳቸውን ቀጠሉ። ሰላም ውድ ወዳጆቼ ያው ለአድማጭ እንዳያሰለች በማሰብ ሐሳቦችን ከፋፍዬ ለማቅረብ አስቤያለሁ ይህ በህይወቴ ገጠመኝ እውነተኛ ታሪኬ ሲሆን ሰዎች ይማሩበታል ብዬ ስላሰብ ለእናንተ ይዤላችሁ ቀርቤአለሁ። ብዙዎቹን የሚያስተምር እንዲማል እንዲህ የሚያስብሩ ታሪኮችን ይዤላችሁ ቀርባለሁ። እኔ ተጓዥ ነኝ፣ የማልሰለች ተጓዥ፣ የማልደክም እግረኛ፣ መከራና ስቃይ ችግርና ሰቆቃ እንኳን ቢደርስብኝ ከፍለጋዬ ወደኋላ ኋላ የማልል አንድ ብላቴና ነኝ። እፈልጋለሁ፣ አስሳለሁ፣ እውነትን ለመግለጥ ታክታለሁ። ይህ ለትውልድ ሁሉ የሚደርስ ታሪክ ነውና ታሪኮቻችንን ለልጆቻችን በሚገባ አስቀምጠን የምናልፍ ሰዎች እንሆን ዘንድ ጠይቃለሁኝ ላይክና ሳብስክራይብ ሰብስክራይብ ሸር ስታደርጉት ለመላው ህዝብ የመድረስ አቅሙ ከፍ ያለ ነው እኔ ያለ መታከት ያለኝን ለእናንተ አቀርባለሁ እናንተም ላይክ ሳብስክራይብ ሸርም በማድረግ ቤተሰባዊ ኃላፊነታችሁን እንድትወጡ እያልኩኝ በቀጣይ ይዥላችሁ የምመጣው እጅግ አጓጊና አስደናቂ የሆነም ከቪዲዮ መረጃ ጋር በተያያዘ የማዕድናቱን ሀያልነትና የሚፈለጉትን ማዕድናት እጅግ ረቂቅ የሆነ ከባድ ኃይል እንዴት እንደሚያወጡ ሁሉ አሳያችኋሉ። ይህ በኃይል የተመላ እጅግ አስደናቂ የሆነ ማዕድናት ምን ሊሰራ እንደሚችሉ አሳያችኋሉ። ሰላም ለሀገራችን፣ ሰላም ለኢትዮጵያ በያነልበት ይሁን እንላለን። ሰላም